የሰው ልጅ የክፋት ጥግ እስከ ምን ድረስ ይደርሳል? እስኪ ላፍታ አስቡት። በእግዚአብሔር የተመረጠ ንጉሥ፣ ነገር ግን እምነቱን ጥሎ ሊገመት ወደማይችል የኃጢአት አረንቋ ውስጥ ሲዘፈቅ፣ የገዛ ልጆቹን ለመሠዋት የደፈረ፣ ከታላላቅ ነቢያት አንዱ የሆነውን ነቢዩ ኢሳይያስን እንዲገደል ያዘዘ ንጉሥ። ይህ ልቦለድ ይመስላል አይደል? ነገር ግን አይደለም። ዛሬ የምንመረምረው ታሪክ ይህንኑ ነው፣ የምናሴን ታሪክ ክህደቱና ጭንካኔው አንድን መንግሥት በሙሉ ወደ ጥፋት አፋፍ ያደረሰ ንጉሥ። ከማይታሰቡ የኃጢአት ሥራዎች አንስቶ በመጨረሻው ዘመን እስከታየው እውነተኛው ንስሐ ድረስ እግዚአብሔርን አስደናቂ ትዕግሥትና ጸጋ በግልጽ የሚያሳይ ሕያው ምስክር። ይህ ታሪክ እጅግ አስደንጋጭ ከመሆኑም በላይ ስለ ለውጥ፣ ስለ ንስሐና ስለ ተስፋ ጥልቅ ትምህርቶችን ይሰጣል። እናንተስ ምን ታስባላችሁ? አንድ ሰው እጅግ አስከፊ የሆኑ ኃጢአቶችን ከፈጸመ በኋላ ሙሉ በሙሉ ሊለወጥ ይችላል ብላችሁ ታምናላችሁ? የዛሬው ዝግጅታችን ለዚህ ጥያቄ አጥጋቢ ምላሽ ይሰጠናል። አብራችሁን ቆዩ። ከክርስቶስ ልደት በፊት በ697 ዓመተ ዓለም አካባቢ የይሁዳ መንግሥት ወደ ጨለማ ዘመን ልትገባ በዝግጅት ላይ ነበረች። መጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 21 ቁጥር 1 ላይ እንደሚነግረን ምናሴ በነገሠ ጊዜ ገና የ12 ዓመት ልጅ ነበረ። ኢየሩሳሌምንም ለ55 ዓመታት ያህል ገዝቷል። ብዙዎች እንደ ልጅ ይመለከቱት የነበረው ይህ ወጣት ንጉሥ በአባቱ በንጉሥ ሕዝቅያስ በተደረጉ ሥራዎች የጸናቸውን መንግሥት ነበር የተረከበው። ሕዝቅያስ የእግዚአብሔርን ሥርዓት አምልኮ ዳግም አቋቁሞ የጣዖታት መሠዊያዎችን አፈራርሶ ሕዝቡን ወደ እግዚአብሔር መንገድ መልሶ ነበር። ይህ ሁሉ ከተከናወነ በኋላ ልጁ ምናሴ የሥልጣኑን መንበር ተቆጣጠረ። ከጥፋት አፋፍ ደርሶ የነበረውና ከአሦራውያን ወረራ ገና በማገገም ላይ ያለው የይሁዳ ሕዝብ ወጣቱን መሪ በተስፋና በስጋት ስሜት ነበር የተቀበለው። መጀመሪያ ላይ ምናሴ የአባቱን ፈለግ የሚከተል ይመስል ነበር። ምናሴ በመጀመሪያ የሙሴ ሕግንና የአይሁድን ሕዝብ ታሪክ ተማረ። በአባቱ ዘመን የነበሩ የቤተ መንግስቱ ካህናትና አማካሪዎች ወጣቱን ንጉስ በጽድቅና በፍትህ ሀገሩን እንዲመራ ለማስቻል አቅማቸውን ሁሉ አሟጠው ተጠቀሙ። ነገር ግን የሆነ የተገላቢጦሽ ነበር። ምናሴ ሲያድግና የመንግስቱን ስልጣን ሙሉ በሙሉ መቆጣጠር ሲጀምር አስደንጋጭ ምልክቶች መታየት ጀመሩ። መጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 21 ቁጥር 2 ላይ እንዲህ ይላል፣ እግዚአብሔር ከእስራኤል ልጆች ፊት እንዳወጣቸው እንዳ ሕዛብ ርኩሰት በእግዚአብሔር ፊት ክፉ ሥራን አደረገ። የምናሴ የመጀመሪያ ድርጊቶች ስውር ቢመስሉም ነገር ግን ያስከተሉት ውጤት እጅግ አደገኛ ነበር። ምናሴ የአባቱን ሥርዓት አምልኮ መጠራጠር ጀመረ። በዚህ ምክንያት ለጣዖታት የመቻቻል ስሜትን ማሳየት ለይሁዳ ፖለቲካና ኢኮኖሚ ሊጠቅም እንደሚችሉም መከራከር ጀመረ። ወጣቱ ንጉሥ ከጎረቤት አገሮች ጋር ያለውን ዲፕሎማሲያዊ ግንኙነት ያሻሽላል ብሎ በማመን የባዕዳንን አማልክት መሠዊያዎች እንዲገነቡ፣ አረማዊ ልማዶች ቀስ በቀስ ወደ መንግሥቱ እንዲገቡ አደረገ። ይህ ውሳኔ ካህናቱንና ነቢያቱን አስጨነቃቸው። ምናሴ ግን ለመንግስቱ ጥቅም እያደረገ እንደሆነ በመግለጽ ዝም አሰኛቸው። ስልጣኑ እየፈረጠመ ሲመጣ ምናሴ በድርጊቶቹ ይበልጥ ደፋር ሆነ። በመጀመሪያ የአጋሮቹን ልማድ ለመረዳት ብቻ በሚል ሰበብ በአረማዊ ሥርዓቶች ላይ በቀጥታ መሳተፍ ጀመረ። በመቀጠልም ብዙ ሳይቆይ ንጉሡ በባዕዳን የአምልኮ ሥርዓቶች እንደተዘፈቀ ግልጽ ሆነ። መጽሐፍ ቅዱስ የዚህን ክህደት መጠን በሁለተኛ ነገሥት ምዕራፍ 21 ቁጥር 3 ላይ እንዲህ በማለት ይገልጸዋል። አባቱ ሕዝቅያስ ያፈረሳቸውን የኮረብታ መስገጃዎች መልሶ ሠራ። የእስራኤል ንጉሥ አካብ እንዳደረገው ለበዓል መሠዊያዎችን አቆመ፣ የማምለኪያ አሼራንም ሠራ። ከተስፋ ሰጪ ልዑልነት ወደ ክፉ ንጉሥነት የተደረገው የምናሴ ለውጥ ፈጣንና አስደንጋጭ ነበር። አረማዊ ልማዶችን ከመፍቀድ አልፎ በንቃት ወደ ማስፋፋት የይሁዳ አዲሱ ይፋዊ ሃይማኖት እስከማድረግ ድረስ በትጋት የቁልቁለት ጉዞውን አፋጠነው። አባቱ ሕዝቅያስ ቤተ መቅደሱን አንጽቶ የእግዚአብሔርን አምልኮ ሲመልስ ምናሴ ይህንን ቅዱስ ስፍራ በጣዖታትና በባዕዳን መሠዊያዎች አረከሰው። የአባቶቻቸውን አምላክ ማምለክ የለመዱት የይሁዳ ሕዝብ የመንግሥታቸው መንፈሳዊ ውድቀት በፍጥነት ሲገለጥ በፍርሃትና በድንጋጤ ተመለከቱ። ታላቁን ነቢይ ኢሳይያስን ጨምሮ የእግዚአብሔር ነቢያት በእርሱ ላይ የተግሣጽ ድምጻቸውን ማሰማት ጀመሩ። ጸያፍ ድርጊቶቹ የሚያስከትሉትን አደገኛ ውጤት በመዘርዘር መናሴን አስጠነቀቁት። እግዚአብሔር ለዳዊት የገባውን ቃል ኪዳን መጠበቅን አስፈላጊነት አስታወሱት። ነገር ግን በስልጣን የተለከፈውና በባዕዳን የአምልኮ ስርዓቶች የተዘፈቀው ወጣቱ ንጉሥ እነዚህን ማስጠንቀቂያዎች ችላ አለ። የመናሴ አገዛዝ እየቀጠለ ሲሄድ የጥፋት ድርጊቶቹ ከጊዜ ወደ ጊዜ አድማሳቸው እየሰፋና አስፈሪ እየሆኑ መጡ። ለሌሎች ሃይማኖቶች እንደ ዲፕሎማሲያዊ በር የከፈተው የጥፋት ምዕራፍ ብዙም ሳይቆይ በይሁዳ እምነት ላይ የተቃጣ ዘመቻ ሆነ። ምናሴ በእግዚአብሔር ፊት አጸያፊ የሆኑ ልማዶችን በዝምታ ማለፍ ብቻ ሳይሆን በንቃት ያስፋፋቸውም ጀመረ። በአንድ ወቅት በእግዚአብሔር እምነት ጥላ ስር አንድ የነበረው የይሁዳ ሕዝብ አሁን ተከፋፍሎና ግራ ተጋብቶ ታየ። አንዳንዶች ንጉሡን ፈርተው አዲሶቹን የጣዖት ልማዶች ሲቀበሉ፣ ለአባቶቻቸው እምነት ታማኝ የሆኑት ግን በድብቅ በእምነታቸው ጸኑ። ይህ ወቅት የምናሴን መንግሥት በይሁዳ ታሪክ ውስጥ ከተከሰቱት እጅግ ጨለማ ጊዜያት ለአንዱ እያዘጋጀው ነበር። ሕዝቡን ሊጠብቅ ይገባው የነበረው ንጉሥ ወደ ሙስናና ወደ ክህደት ጥልቀት ሊመራቸው እየተዘጋጀ ነው። የምናሴ አገዛዝ መንፈሳዊ ዝቅጠት ይበልጥ እየሰመጠ ሄደ። መጽሐፍ ቅዱስ ምናሴ ከፈጸማቸው ኃጢአቶች በልዩነት የፈጸመውን አንድ አረመናዊ ድርጊት እንዲህ ይገልጸዋል። ይህ በደል በሁለተኛ ነገሥት ምዕራፍ 21 ቁጥር 6 ላይ እንዲህ ይነበባል ልጁንም በእሳት አሳለፈ፣ ሞራ ገላጭም ሆነ፣ አስማትም አደረገ፣ መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገርን አደረገ ይላል። አስተውሉ፣ በዜና መዋዕል ላይ ልጆቹን በእሳት አሳለፈ ተብሎ ተጽፏል። ይህም ምናሴ ከአንድ በላይ ልጅ መሥዋዕት ማድረጉን ያመለክታል። ልጅን በእሳት መሥዋዕት አድርጎ ማቃጠል የሰው መሥዋዕት በመጠየቅ ከሚታወቀው ከነአናዊው ጣዖት ከሞሎክ አምልኮ ጋር የተያያዘ ልማድ ነበር። ይህ በሙሴ ሕግ በግልጽ የተከለከለ በእግዚአብሔር ፊት እጅግ አጸያፊ ከሆኑ ድርጊቶች አንዱ ነው። የሰው ልጅን ለጣዖታት የመሠዋት ልማድን ወደ ይሁዳ ማስገባቱ በምናሴ አገዛዝ ውስጥ የጥፋት ጥግ መድረሱን ያሳያል። ይህ ልማድ በአይሁድ ማኅበረሰብ ላይ ያሳደረው ተጽዕኖ እጅግ አውዳሚ ነበር። ሰውን የመሰዋት ልማድ በምናሴ ዘመን በንጉሳዊ ቤተሰብ ብቻ ይተወሰን አልነበረም። ይህ አስከፊ ኃጢአት በመንግስቱ ሁሉ ተስፋፋ። በዚህም ምክንያት ቤተሰቦች ተበተኑ፣ ማህበረሰብ ተጎዳ፣ የህዝቡ የሞራል ልዕልና ክፉኛ ተሸረሸረ። በምናሴ ዘመነ መንግስት የተወለደው ነቢዩ ኤርሚያስ በኋላ እነዚህን ድርጊቶች በትንቢቱ ምዕራፍ 32 ቁጥር 35 ላይ ይሁዳን ወደ ኃጢአት እንዲያገቡት ይህንን ርኩሰት ያደርጉ ዘንድ እኔ ያላዘዝኩትንና በልቤ ያላሰብኩትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በእሳት ያሳልፉ ዘንድ በሄኖም ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሠሩ ይለናል ኤርምያስ። ይህ ክፍል የተፈጸመው በደል በእግዚአብሔር ፊት ምን ያህል አጸያፊ እንደነበረ ያጎላል። በልቤም ያላሰብኩትን የሚለው ሐረግ የዚህን ድርጊት አሰቃቂነት ከማሰብ በላይ የሆነውን አስፈሪነቱን ያሳያል። የእነዚህ ልማዶች ተጽዕኖ ጥልቀት ዘላቂ ነበር። አስቀድመን እንደገለጽ ነው። በዚህ ክፉ የኃጢአት ድርጊት ምክንያት ቤተሰብ ወድሟል፣ ማኅበረሰብ ተከፋፍሏል፣ የፍርሃትና የጥርጣሬ ድባብ በመንግሥቱ ሁሉ ሰፍኗል። ይህንን አሰቃቂ ልማድ የተቃወሙ ሰዎች ይሰደዱ ወይም እምነታቸውን እንዲደብቁ ይደረጉ ነበር። ከጥቂት ዓመታት በኋላ ግን ዲፕሎማሲያዊ ጉዳዮች መስመር መሳት ጀመሩ። በአንድ ወቅት ይሁዳን እንደ ምሽግ ይመለከቱ የነበሩ የጎረቤት አገሮች የንግድ ግንኙነታቸውን አቋረጡ። የመንግሥቱ መልካም ስም ክፉኛ ጠለሸ። ሰውን የመሠዋቱ ልማድ በይሁዳ ማኅበራዊ መዋቅር ላይም ከፍተኛ ተጽዕኖ አሳድሯል። ብዙውን ጊዜ የንጉሡን ወይም የጣዖት ካህናትን ጥያቄ መቋቋም የማይችሉት የዝቅተኛ ማኅበረሰብ ክፍሎች የዚህ አረመናዊ ሥርዓት ሰለባዎች ሆኑ። በአንድ ወቅት ኦሪትና መንፈሳዊ ጥበብን በማስተማር ላይ ያተኮረው የትምህርት ሥርዓት ተበላሸ። በምትኩ ምስጢራዊ ልማዶችንና ጥንቆላን የሚያስተምሩ አዳዲስ ትምህርት ቤቶች ብቅ አሉ። ይህም የይሁዳን መንፈሳዊ ገጽታ ይበልጣ አደበዘዘው። በፖለቲካ ረገድም ከባድ መዘዞች ተከሰቱ። ይሁዳ በዓለም አቀፍ መድረክ እየተገለለች ሄደች። የዳዊት ዙፋን ሕጋዊነት ክፉኛ ተናጋ። እግዚአብሔር ለዳዊት የገባው የዘላለም መንግሥት ተስፋ አደጋ ላይ የወደቀ መሰለ። ነገር ግን በዚህ ሁሉ ጨለማ ውስጥ አንዲት የተስፋ ጭላንጭል ቀርታ ነበር። ከነቢያት እግር ስር ተቀምጠው የተማሩ ጥቂት ታማኝ ሰዎች ዝም ለማለት አልፈቀዱም። እውነተኛውን የእግዚአብሔር አምልኮ ወደ ቀደመ ስፍራው ለመመለስ የሚያደርጉትን ትግል አጠናክረው ቀጠሉ። እነዚህ ታማኞች አንድ ቀን ይሁዳ ወደ እግዚአብሔር መንገድ እንደምትመለስ ተስፋ በማድረግ ሕይወታቸውን አደጋ ላይ እየጣሉ ቅዱሳት መጻሕፍትን ጠብቀዋል። ይህ በእንዲህ እንዳለ ምናሴ በአረማዊ ልማዶቹ እየተዘፈቀ ሲሄድ ጠንካራ የተቃውሞው ድምፅ ከአንድ አቅጣጫ ተሰማ። ይህ ድምፅ የነቢዩ ኢሳይያስ ድምፅ ነበር። በድፍረቱና ለእግዚአብሔር ባለው ጽኑ ታማኝነት የሚታወቀው ኢሳይያስ ከምናሴ ቀድመው በነበሩት ነገሥታት በኦዝያን፣ በኢዮአታም፣ በአካዝና በሕዝቅያስ ዘመን አገልግሏል። አሁንም በእርጅና ዘመኑ የምናሴን ክፋት ለመጋፈጥ ተነሳ። መጽሐፍ ቅዱስ ስለ ኢሳይያስና ምናሴ ግጭት ዝርዝር መረጃ ባይሰጠንም ከነብዩ ስራዎች እና ምናሴ ለእግዚአብሔር አገልጋዮች ከነበረው አጠቃላይ ምላሽ በመነሳት ነገሩን መገመት እንችላለን። በትንቢተ ኢሳይያስ ምዕራፍ 1 ቁጥር አራት ላይ ነብዩ እንዲህ ሲል አውጇል። ኃጢአተኛ ወገንና በደል የተሞላበት ሕዝብ የክፎች ዘር፣ ርኩሰትን የምታደርጉ ልጆች፣ ወይ ወዮላችሁ! እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል ይላል። እነዚህ ቃላት ከምናሴ ዘመነ መንግሥት በፊት የተነገሩ ቢሆኑም በእርግጥም በእርሱ አገዛዝ ወቅት በይሁዳ የነበረውን ሁኔታ ያንጸባርቃሉ። በምናሴና በእግዚአብሔር ነቢያት መካከል የነበረው ውጥረት በሁለተኛ ነገሥት ምዕራፍ 21 ቁጥር 10 እስከ 15 ላይ በግልጽ ይታያል። እንዲህም ይላል እግዚአብሔርም በባሪያዎቹ በነቢያት እጅ እንዲህ ሲል ተናገረ የይሁዳ ንጉሥ ምናሴ ይህንን ርኩሰት አድርጓልና ከፊቱም የነበሩ አሞራውያን ከሠሩት ሁሉ ይልቅ ክፉ ሥራ ሠርቷልና ይሁዳንም ደግሞ በጣዖታቱ አስቶአልና ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የሚሰማውን ሁሉ ጆሮዎቹን ጭው የሚያደርግ ክፉ ነገርን በኢየሩሳሌምና በይሁዳ ላይ አመጣለሁ። የሰማርያንም ገመድ የአካብንም ቤት ቱምቢ በኢየሩሳሌም ላይ ዘረጋለሁ። ሰውም ወጭቱን እንደሚወለውል ኢየሩሳሌምን ወልውዬ ገለብጣታለሁ። የርስቴንም ቅሬታ እጥላለሁ፣ በጠላቶቻቸውም እጅ አሳልፌ ይሰጣቸዋለሁ። ለጠላቶቻቸውም ሁሉ ምርኮና ብዝበዛ ይሆናል። አባቶቻቸው ከግብፅ ከወጡ ጀምሮ እስከ ዛሬ ድረስ በፊቴ ክፉ ሠርተዋልና አስቆጥተውኛልና ይላል ቅዱስ እግዚአብሔር በመጽሐፉ። ይህ ክፍል ኢሳይያስን ጨምሮ የዘመኑ ነቢያት ለምናሴ ያደርሱ የነበረውን የመልእክት ክብደት ያሳያል። ድርጊቶቹን ያውግዛል። በስርዓት የለሽ አመራሩ ምክንያት የእግዚአብሔር ፍርድ በይሁዳ ላይ እንደሚመጣ ይተነብያል። ምናሴ ለእነዚህ ማስጠንቀቂያዎች የሰጠው ምላሽ አረመኔያዊ ነበር። በሁለተኛ ነገሥት ምዕራፍ 21 ቁጥር 16 ላይ አንድ አስደንጋጭ መግለጫ እናገኛለን። ደግሞም ምናሴ በእግዚአብሔር ፊት ክፉ ይሠራ ዘንድ ይሁዳን ካሳተበት ኃጢአት ሌላ ከዳር እስከ ዳር ኢየሩሳሌምን እስኪሞላት ድረስ እጅግ ብዙ ንጹሕ ደምን አፈሰሰ። ይህ መስመር ኢሳይያስን ባይጠቅስም ምናሴ የደረሰበትን ተቃውሞ እንደማይታገስና የሚገዳደረውን ማንኛውንም ሰው ለመግደል ፈቃደኛ እንደነበረ የሚያስረዳ ነው። ይህ የንጹሐን ደም መፍሰስ ነቢያትና ታማኝ የእግዚአብሔር አገልጋዮችን ያካትታል። ታልሙድና ሌሎች ጥንታዊ ጽሑፎች ስለ ኢሳይያስ ዕጣ ፈንታ ተጨማሪ ዝርዝሮችን ይሰጣሉ። በእነዚህ ምንጮች መሠረት ምናሴ ኢሳይያስ እንዲገደል ባዘዘ ጊዜ ኢሳይያስ ሸሽቶ በዛፍ ውስጥ ተደበቀ። ነገር ግን የልብሱ ጫፍ ታይቶ ተገኘ። ከዚያም ምናሴ ኢሳይያስ በውስጡ እያለ ዛፉ በመጋዝ ለሁለት እንዲቆረጥ አዘዘ። የዚህን ታሪክ ዝርዝር በመጽሐፍ ቅዱስ ውስጥ ባይገኝም ኢሳይያስ በምናሴ አገዛዝ ባሰቃቂ ሞት እንደሞተ የጥንቱ ታሪክ ያንጸባርቃል። በኢሳይያስና እና በመናሴ መካከል የነበረው ግጭት የግል ጠብ ሳይሆን ለእግዚአብሔር ታማኝነት እና በመላው ይሁዳ በተስፋፋው ክህደት መካከል የነበረውን ትግል የሚያሳይ ነው። ኢሳይያስ በንስሐና በማስጠንቀቂያ መልእክቱ ከመለኮታዊ ተልእኮዋ የራቀችው ሀገር አንቂ ሆነ። የኢሳይያስ ስደት በይሁዳ ባሉ የእግዚአብሔር ታማኞች ላይ ከፍተኛ ተጽዕኖ አሳደረ። ብዙዎች ለመደበቅ ተገደዱ፣ የንጉሡን በቀል በመፍራት እምነታቸውን የሰወሩም ነበሩ። የነቢዩ ኢሳይያስ ድምፅ ዝም ሲል ምናሴ በይሁዳ የጣዖት አምልኮ ዘመቻውን አፋፋመው። የነበረው ተቃውሞ በመጨፍለቁ አሁን ያለምንም ገደብ ክፋቱን ሊፈጽም መንገዱ ተመቻቸለት። በአንድ ወቅት የእግዚአብሔር አምልኮ ማዕከል የነበረችው ይሁዳ የአረማዊ ልማዶች መፈልፈያ ሆነ አረፈችው። የዚህ መንፈሳዊ ዝቅጠት ማዕከልም በኢየሩሳሌም የሚገኘው ቤተ መቅደስ ራሱ ሆነ። የምናሴ ክህደት የደረሰበት ጥግ በመጽሐፍ ቅዱስ በግልጽ ተመዝግቧል። በሁለተኛ ዜና መዋዕል በምዕራፍ 33 ከቁጥር 3 እስከ 5 ላይ እንደሚከተለው ይነበባል። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሰራ፣ ለበዓልም መሰዊያን አቆመ፣ የማምለኪያ ጸዶችንም ተከለ፣ ለሰማይም ሰራዊት ሁሉ ሰገደ፣ አመለካቸውም። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖራል ባለው በእግዚአብሔር ቤት መሰዊያዎችን ሰራ፣ በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሠዊያዎችን ሠራ ይለናል። ይህ ጥቅስ ለአይሁድ እጅግ የተቀደሰ ስፍራ የቤተ መቅደሱ መርከስ የደረሰበትን መጠን ያሳያል። መቅደሱ የሐሰት አምልኮ መናኸሪያ ሆነ። ለዳዊትና ለሰለሞን የተሰጠው ተስፋ አሁን በምናሴ ድርጊቶች በግልጽ እየተከፋፋ ነበር። ጽሑፉ የምናሴን የጣዖት አምልኮ ልማዶች መግለጹን ይቀጥላል። በሁለተኛ ዜና መዋዕል በምዕራፍ 33 ከቁጥር 6-7 በሄኖምም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ፣ ሞራ ገላጭም ሆነ፣ አስማትም አደረገ፣ መተተኛም ነበረ፣ መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤልም ነገድ ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳቸውንም ሁሉ በሙሴ የተሰጠውን ሕግና ሥርዓት ፍርድንም ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም፣ ባለበት በእግዚአብሔር ቤት ውስጥ የሰራውን የጣዖት የተቀረጸውን ምስል አቆመ ይለናል። አዎ የሰማችሁት ትክክል ነው። የገዛ ልጆቹን በእሳት ከማሳለፍ ጥንቆላና አስማት ከመፈጸም አልፎ የሰራውን የተቀረጸ የጣዖት ምስል ወስዶ በእግዚአብሔር ቤተ መቅደስ ውስጥ አኖረ። ይህ የክህደት ጥግ፣ የመጨረሻው የክፋት ድርጊትም ነበር። እነዚህ ድርጊቶች ቀላል ጥፋቶች አልነበሩም። በተለይ ቤተ መቅደሱን በጣዖት መሠዊያዎች መሙላቱ እጅግ አሳዛኝ ድርጊት ነው። በሰለሞን የተገነባውና በቅርቡ በሕዝቅያስ የጸዳው ቤተመቅደስ የይሁዳ ሃይማኖታዊና ብሔራዊ ማንነት ማዕከል ነበር። ሰማይና ምድር የሚገናኙበት፣ የሕዝቡን ኃጢአት ለማስተሰረይ መሥዋዕቶች የሚቀርቡበት ቦታ ነበር። ይህን ቅዱስ ስፍራ ወደ ጣዖት አምልኮ ቦታነት በመቀየር ምናሴ የእግዚአብሔርን ልዕልናውን በመካድ ላይ ነበር። ኮከብ ቆጠራና የሰማይ ሰራዊትን ማምለክ እዚያን ዘመን ታላላቅ መንግስታት፣ በተለይም ለአሦር የባህል ተጽዕኖዎች እጅ መስጠት ነው። ይህ ሃይማኖታዊ ጉዳይ ብቻ ሳይሆን ፖለቲካዊ ለውጥም ጭምር ነበር። ጣዖታትን በቤተ መቅደሱ ውስጥ ማስቀመጥ የምናሴ ክህደት ቁንጮ ነው። በመጨረሻም የምናሴ አገዛዝ በይሁዳ መንፈሳዊ ታሪክ ውስጥ የለውጥ ምዕራፍ ሆነ። የእርሱ ስርዓታዊና አጠቃላይ ክህደት በባቢሎን በምርኮ መልክ ለሚመጣው መለኮታዊ ፍርድ መንገድ ጠርጓል። የምናሴ ድርጊቶች እግዚአብሔርን ቃል ኪዳን መገዳደር ብቻ ሳይሆን የትዕግስቱንም ወሰን ፈትነዋል። ነገር ግን ታሪኩ እዚህ ላይ አላበቃም። ይህ ሁሉ ክፋትና ክህደት ከተፈጸመ በኋላ የምናሴ ታሪክ ገና አልተጠናቀቀም ነበር። ያልተጠበቀ የንስሐና የቤዛነት ምዕራፍ ሊገለጥ ተቃርቧል። ይህም የእኛን ግምት የሚፈታተንና የእግዚአብሔርን የፍቅርና የይቅርታ ጥልቀት የሚገልጥ ነው። የእግዚአብሔር ትዕግስት ገደብ የለሽ ቢመስልም፣ መጨረሻ ግን ነበረው። አስርት ዓመታትን የዘለቀ ክህደት፣ ጣዖት አምልኮና የንጹሐን ደም መፍሰስ በኋላ የእግዚአብሔር ፍርድ በመጨረሻ በምናሴና በይሁዳ መንግሥት ላይ ወረደ። በምናሴ ታሪክ ውስጥ ያለው ይህ ምዕራፍ በደሎች መዘዝ እንዳላቸው ለኃያላን ገዢዎች እንኳን ሳይቀር ኃይለኛ ማስጠንቀቂያ ነው። የምናሴ ውድቀት በመጽሐፍ ቅዱስ የተመዘገበው በአጭሩ ነገር ግን በጥልቀት ነው። በሁለተኛ ዜና መዋዕል ምዕራፍ 33 ከቁጥር 10 እስከ 11 እንዲህ ይነበባል። እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም። ስለዚህም እግዚአብሔር የአሦርን ንጉሥ ሰራዊት አለቆች አመጣባቸው ምናሴንም በዛንጀር ያዙት በሰንሰለትም አስረው ወደ ባቢሎን ወሰዱት። እግዚአብሔር ያለ ማስጠንቀቂያ አልፈረደም። ምናሴንና ሕዝቡን ተናግሯቸው ነበር። በሕይወት በቀሩት ታማኝ ነቢያት በኩል ንስሐ እንዲገቡ እድል ሰጥቷቸው ነበር። እነርሱ ግን በአመፃ መንገዳቸው በመቀጠል ምንም ትኩረት አልሰጡትም። እዚህ ጋር የአሦር ንጉሥ የሰራዊት አለቆች መጠቀሳቸው ትኩረትን የሚስብ ነገር ነው። አሦር በዛን ጊዜ ታላቅ ሀገር ነበረች አመፀኛ ሀገራትን በጭካኔ በመቅጣትም ትታወቃለች። ምናሴ የአሦርን ሃይማኖታዊ ልማዶች በብዛት ተቀብሎ እንደነበር ስናስብ እግዚአብሔር ይችን አረማዊ ግዛት በይሁዳ ላይ እንደ ቅጣት መሳሪያነት መጠቀሙ ጥልቅ የሆነ ትርጉም አለው። ምናሴ በጠላቶቹ የተያዘበት መንገድ እጅግ አሰቃቂ ነው። አሦራውያን አደገኛ እስረኞችን ለመምራት በሚጠቀሙበት መንገድ በአፍንጫው ላይ መንጠቆ ተሰክቶበት በነሐስ ሰንሰለቶች ታስሮ የሽንፈቱ ሙሉነት ተረጋግጦ ነበር። የተያዘው በሚገርም ሁኔታ ምናሴ ከተያዘ በኋላ የተወሰደው ወደ ባቢሎን እንጂ ወደ አሦር ዋና ከተማ ወደ ነነዌ አልነበረም። በዚህ ጊዜ ባቢሎን በአሦር ቁጥጥር ሥር ሆና ከፍተኛ የባህልና የሃይማኖት ማዕከል ሆናለች። ምናሴ ወደሰገደላቸው ሰገደላቸው ጣዖታት መፍለቂያ ወደ ሆነችው ወደ ባቢሎን መሰደዱ አንዳች አስገራሚ ፍትህን ያሳያል። በአንድ ወቅት በሙሉ ስልጣን ይገዛ የነበረውና እግዚአብሔርን በግልጽ ይገዳደር የነበረው ንጉሥ አሁን በባዕድ ሀገር የተዋረደ እስረኛ ሆኗል። ይህ መገለባበጥ በመለኮታዊ ስልጣን ፊት የሰው ኃይል ምን ያህል ትንሽ እንደሆነ ጥሩ ማስታወሻ ነው። የምናሴ መማረክ በይሁዳ መንግሥት ላይም ብዙ መዘዞችን አስከትሏል። ንጉሡ በምርኮ ሲወርድ፣ ሀገሪቱ ሁሉንም ነጻነቷን አጣ፣ በቀጥታ በአሦር ቁጥጥር ስር ወደቀች። ይህ ፖለቲካዊና ወታደራዊ ሽንፈት ብቻ ሳይሆን የይሁዳን ሀገራዊ ኩራት ክፉኛ ያቆሰለ ድብደባ ጭምርም ነበር። ከነገረ መለኮት አንጻር ደግሞ የምናሴ ወደ ባቢሎን መወሰድ ለጠቅላላው የይሁዳ የመጨረሻ ምርኮ እንደ ቀድመ ሁኔታ ሊታይ ይችላል። ንጉሳቸው እንደ ተማረከው ሁሉ ህዝቡም ከእግዚአብሔር ጋር ላላቸው ቃል ኪዳን ባሳዩት የረዥም ጊዜ ታማኝነት የጎደለው ህይወት ምክንያት በመጨረሻ ወደ ባቢሎን ተጋዙ። ምናሴ በምርኮ ያሳለፈውን ጊዜ በመጽሐፍ ቅዱስ ውስጥ በዝርዝር አልተመዘገበም፤ ነገር ግን ጥልቅ የማሰቢያና የንስሐ ጊዜ እንደነበረው መገመት ይቻላል። ከስልጣንና ከቅንጦት ተገፎ የድርጊቱን መዘዝ እየተጎነጨ ምናሴ ህይወቱንና ምርጫዎቹን እንደገና ለማጤን እድል አገኘ። ምናሴ በውርደትና በተስፋ መቁረጥ ውስጥ በነበረበት በዚያ የምርኮ ዘመን ማንም ያልጠበቀው አስደናቂ ለውጥ ተከሰተ። በአንድ ወቅት የይሁዳን መንፈሳዊነት ያረከሰና ህዝቡን ያሳተው ንጉሥ አሁን በተሰበረ ልብ ወደ አምላኩ ጮኸ። ይህንን ክስተት ሁለተኛ ዜና መዋዕል ምዕራፍ 33 ከቁጥር 12 እስከ 13 እንዲህ በማለት ይተርከዋል፤ በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ፣ በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ፣ ወደ እርሱም ጸለየ፤ እርሱም ተለመነው፣ ጸሎቱንም ሰማው፣ ወደ መንግሥቱም ወደ ኢየሩሳሌም መለሰው። ምናሴም እግዚአብሔር እርሱ አምላክ እንደሆነ አወቀ ይለናል። አስተውሉ፣ የምናሴ ጸሎት እንዲሁ በልማድ የቀረበ አልነበረም። መጽሐፉ ራሱን እጅግ አዋረደ ይላል። ይህ ከልብ የመነጨ ጥልቅ የሆነ የልብ ስብራትና የንስሐ መገለጫ ነው። በሰንሰለት ታስሮ ስልጣኑ ተገፎ፣ የበደሉን ፍሬ በአይኑ እያየ የአባቶቹን አምላክ ፈለገ። ከሰው እርዳታ ተስፋ ሲቆርጥ ወደ ላይ አንጋጠጠ። እዚህ ጋር አንድ ወሳኝ ጥያቄ እናንሳ። የእግዚአብሔር ምላሽስ ምን ሆነ የሚለውን አስርት ዓመታትን ከዘለቀ ክህደት፣ የጣዖት አምልኮና የደም መፋሰስ በኋላ እግዚአብሔር ጸሎቱን ሰማ፣ በምህረቱ አየው፣ የንስሐ ጩኸቱን ተቀበለ። ይህ ብቻ አይደለም፤ በተአምር ወደ ኢየሩሳሌም ወደ ቀድሞ መንግስቱና ዙፋኑ መለሰው። ይህ የእግዚአብሔር ጸጋ ተአምር እንጂ ሌላ ምን ሊባል ይችላል? ያዋረደውን እጅ መልሶ አነሳ፣ በሰንሰለት የታሰረውንም ፈታው። እናም የዚህ ሁሉ ውጤት ምን ሆነ ካልን ጥቅሱ ምላሹን ይቀጥላል፤ ያን ጊዜ መናሴ እግዚአብሔር እርሱ አምላክ እንደሆነ አወቀ ይለናል። ይህ ዕውቀት በአእምሮ ምርምር ብቻ የተገኘ መረጃ አልነበረም፤ ከልምድ የመነጨ በስቃይ የተፈተነ የማይናወጥ እምነት ነበር። በአንድ ወቅት ጣዖታትን በቤተ መቅደስ ያስመለከው ንጉሥ አሁን እግዚአብሔር ብቻ እውነተኛ አምላክ መሆኑን አወቀ፤ የቀድሞ አቋሙ ሙሉ በሙሉ ተለወጠ። ምናሴ ወደ ኢየሩሳሌም መመለሱ ምንኛ አስገራሚና ያልተጠበቀ ክስተት እንደነበር መገመት ይቻላል። በሰንሰለት ታስሮ ሲሄድ ያዩት አሁን እንደ አዲስ ንጉሥ ሲመለስ ተመለከቱት። ይህ ለውጥ በመናሴ ላይ ብቻ ሳይሆን በመላው የይሁዳ ሕዝብ ላይ ትልቅ ተጽዕኖ እንዳሳደረ ምንም ጥርጥር የለውም። የምናሴ ንስሐ በቃላት ብቻ የተወሰነ አልነበረም። ከምርኮው ተመልሶ ዙፋኑን እንደገና ሲረከብ የልብ ለውጡ በተጨባጭ ተግባራት ተገለጠ። ድርጊቶቹ ከቃላት በላይ ይናገራሉ። በሁለተኛ ዜና መዋዕል ምዕራፍ 33 ቁጥር 15 እስከ 16 ላይ እንደተመዘገበው ምናሴ ወሳኝ እርምጃዎችን ወሰደ። የባዕዳን አማልክትንና ያንን አጸያፊ የተቀረጸ ምስል ከእግዚአብሔር ቤተ መቅደስ ውስጥ አስወገደ። በአንድ ወቅት በድፍረት ያስቀመጠውን ርኩሰት አሁን በንስሐ አነሳው። በራሱ እጅ የሠራቸውን የአረማውያን መሠዊያዎች በሙሉ አፈረሰ፣ የክህደቱን ማስታወሻዎች ደመሰሰ። የፈረሰውን የእግዚአብሔር መሠዊያ አደሰ ለእውነተኛው አምልኮ የሚገባውን ቦታ መለሰ በተጨማሪም የምስጋና መስዋዕቶችን አቀረበ ከእግዚአብሔር ጋር የነበረውን የተበላሸ ግንኙነት ለማደስና ለተቀበለው ምሕረት ምስጋናውን ለመግለጽ ያለውን ልባዊ ፍላጎት አሳየ ከሁሉም በላይ ደግሞ ይሁዳ የእስራኤልን አምላክ እግዚአብሔርን እንዲያመልኩ አዘዘ ይህ የቀድሞ ፖሊሲውን ሙሉ በሙሉ የቀየረ ወሳኝ ተግባሩ ነበር በአንድ ወቅት ህዝቡን ወደ ኃጢአት የመራው ንጉሥ አሁን ወደ እውነተኛው የእግዚአብሔር አምልኮ በንቃት እየመራቸው ታየ። ነገር ግን የረጅም ጊዜ ክፋት ተጽዕኖ በቀላሉ የሚፋቅ አልነበረም። ጥቅሱ በቁጥር 17 ላይ አንድ ጉዳይን ይጠቁመናል። ህዝቡ ግን ገና በኮረብታው መስገጃዎች ይሰዋ ነበር፣ ቢሆንም ለአምላኩ ለእግዚአብሔር ብቻ ነበር ይላል። ምንም እንኳን አሁን ለእግዚአብሔር ብቻ ቢሆንም በኮረብታ መስገጃዎች የመሰዋት የቆየ ልማድ አሁንም ቀጥሏል። ይህ የሚያሳየው ስር የሰደዱ ልማዶችን መንቀል ምን ያህል ከባድ እንደሆነና ዘላቂ መንፈሳዊ ለውጥን ለማምጣት ያለውን ተግዳሮት ነው። የምናሴ ታሪክ ጸሎቱ፣ የእግዚአብሔር ምላሽ፣ ኃጢአቶቹ፣ ታማኝነት የጎደለው ሕይወቱ እንዲሁም ራሱን ከማዋረዱ በፊት የጣዖት መሠዊያዎችንና የአሼራ ምስሎችን የሰራባቸው ቦታዎች ሁሉ በነቢያት ጽሁፎችና በእስራኤል የነገሥታት ታሪክ መጽሐፍ ውስጥ እንደተመዘገቡ ሁለተኛ ዜና መዋዕል ምዕራፍ 33 ቁጥር 18-19 ይነግረናል። ይህ የሚያሳየው ታሪኩ በሙሉ ክፋቱም ሆነ መመለሱ ለትውልድ እንዲተላለፍ መፈለጉን ነው። የምናሴ ታሪክ ብዙ ጠቃሚ ትምህርቶችን ጥሎልን አልፏል። የመጀመሪያው ከአስርት ዓመታት ክህደትና ኃጢአት በኋላ እንኳን ማንም ከመለኮታዊ ጸጋ ክልል ውጭ እንዳልሆነ ያሳየናል። ምናሴ በቅን ንስሐ ወደ እግዚአብሔር ሲመለስ ይቅርታንና ምህረትን አግኝቷል። ሁለተኛ፣ ይህ ታሪክ የእውነተኛ ንስሐን የመለወጥን ኃይል ያጎላል። የምናሴ ለውጥ በቃላት ብቻ ሳይሆን ያለፉ ስህተቶችን በማረም በተጨባጭ ድርጊቶችም የታየ ነበር። ሦስተኛ የምናሴ ታሪክ ስር የሰደዱ ልማዶችን የማጥፋት አስቸጋሪነትን የሚያሳይ ነው። ከለውጦቹ በኋላ ሕዝቡ አንዳንድ የቆዩ የጣዖት አምልኮ ልማዶችን መያዛቸው ዘላቂ መንፈሳዊ ለውጥን የማስፋፋት ተግዳሮቶችን ያሳያል። አራተኛ መጽሐፍ ቅዱስ በምናሴ ታሪክ በኩል የመንፈሳዊ አመራርን አስፈላጊነት ያሰምርበታል። በመጨረሻም ታሪኩ ሁኔታዎች ምንም ያህል ተስፋ አስቆራጭ ቢመስሉም በንስሐ ኃይል እንዳንጠራጠርና በለውጥ እድል ላይ ተስፋ እንዳንቆርጥ ያስተምረናል። እናም መላውን የይሁዳን ምድር ወደ ጨለማነት የመራው የንጉሥ ምናሴ ታሪክ እዚህ ላይ ደርሷል። ይቅር የማይባሉ የሚመስሉ ድርጊቶችን ከፈጸመ በኋላ እንኳን ምናሴ በቅን የንስሐ ልብ ወደ እግዚአብሔር የሚመለስበትን መንገድ አገኘ። ከማይታሰብ የክፋት አዘቅት፣ የገዛ ልጆቹን ከመሰዋት፣ ነቢዩን እስከ ማሳደድ፣ መቅደሱን እስከማርከስ ከደረሰበት ኃጢአት ተነስቶ። በምርኮ ውርደት ውስጥ አልፎ በመጨረሻም ወደ እውነተኛ ንስሐና ወደ አስደናቂ ለውጥ ደረሰ። ይህ ጉዞ የሰው ልጅ የመውደቅ አቅም ምን ያህል እንደሆነ ነገር ግን በተመሳሳይ ጊዜ የእግዚአብሔር ምሕረትና የንስሐ ኃይል ወሰን እንደሌለው የሚያሳይ ነው። ዋናው ቁም ነገር ይህ ነው፦ በእግዚአብሔር ፊት በቅልብ ለሚቀርብ ንስሐ በሩ ምንጊዜም ክፍት ነው። የቱንም ያህል ብንርቅ የቱንም ያህል ብንበድል የቱንም ያህል በጥፋት መንገድ ብንጓዝ የመመለሻው መንገድ ሁል ጊዜ አንድ ነው፣ እርሱም ንስሐ ይባላል። ምናሴ ምናልባትም በታሪክ ከተመዘገቡት እጅግ ክፉ ነገሥታት አንዱ የዚህ ያው ምስክር ነው። የእርሱ ታሪክ ማንም ሰው ከይቅርታና ከንስሐ ክልል ውጪ እንዳልሆነ ያውጃል። ስኪላፍ ታስቡት። በእናንተስ ሕይወት እንደ ምናሴ ምናልባትም ተስፋ የቆረጣችሁበት ንስሐ የማይቻል የመሰላችሁ ወይም የፈጸማችሁት በደል ከይቅርታ በላይ ነው ብላችሁ የምታስቡት ኃጢአት አለ። አሁን እርሱን ኃጢአት ለመደምሰስ ወሳኙ መፍትሄ እንደ ምናሴ ያለ ንስሐ ነው። ስለ ምናሴ ታሪክ ምን ተሰማችሁ? በንስሐ ላይ ያላችሁን ሐሳብና አስተያየት ከታች በኮሜንት መስጫው ላይ ያካፍሉን። ይህ ታሪክ ልባችሁን ከነካው ሌሎች ትርጉም ያላቸው የንስሐና የእግዚአብሔር ፍቅር ታሪኮች እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግና የኖቲፊኬሽን ደውሉን መጫን አትርሱ። የምናሴ ታሪክ ለብዙዎች እንዲደርስ ይህንን ቪዲዮ ሼር አድርጉት። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።